ርስስልፍ ው ተከስተ ብርሃን ቅዱስ ስላሴ ከአዲስ አበባ 504 ኪሎ ሜትር ላይ የሚገኝ ነው። በደቡብ ወሎ ደግሞ ከፍተኛ የሙስሊም ማህበረሰብ ያለበት ኢ አማንያን ባሉበት አካባቢ የሚገኝ ቤተክርስቲያን ነው። ይህም ቤተክርስቲያን ስንጀምር ከዚህ በፊት እንደገለጽ ነው። አንድ በጎ አድራጊ አባት ነበሩ። እሳቸው በጀመሩልን ተነሳስተን ወደ ስራ ገባን። በዚች ከተማ ውስጥ ያለ በእውነት ነው የምንላቸው አምስት ሰው ቢሆን ነው ባለሀብት ብለን የምናስበው ያውም ከአካባቢ ሻለ ስለሚል ሌላው የመንግስት ሰራተኛ። የመንግስት ሰራተኛ ደግሞ ይህን ቤተክርስቲያን ለመጨረስ አቅም ይኖረዋል ብሎ ለማለት ማንም ሰው ሊፈርደው የሚችል ሞከርን ሞከርን ሞከርን፣ በአካል አዲስ አበባ ሄድን፣ በራሳችን ትራንስፖርት ደሴ ሄድን፣ ጎንቦልቻ ሄድን፣ ወረ ኢሉ ሄድን የተገኘው ግን በጣም የተሻለ ያገኘ ነው። ግሸን ደብረ ከርቤ ላይ የሰራ ነውና ወይ ብላ ቅድስ ማርያም የሰራ ነው። ከዛ ተነሳስተው አንደኛ አንድ ምዕመን ከአሜሪካ 1 ሚሊዮን 625 ሺህ ሰጠን። በዛ ቆርቆሮ ገዛልን ሙሉ ቆርቆሮ አንድ ሺ 50 ቆርቆሮ እና ሚስማር ቻለ። አንድ ምዕመን ደግሞ ከአዲስ አበባ 2ሺ 2መቶ ብሎኬት ሰጠን። የሚያስፈልገው 5330 ብሎኬት ነው። እንትኑ ጣሪያውን ይኸው እንደምታዩት ጣሪያውን ለመስራት የሚያስፈልገው ብረት ነው ተባለ። ሞከርን ሞከርን ሞከርን፣ አልተሳካም። ይኸው እንደምታዩት አሁን ወደ እንጨት ገባል። ያን አልተሳካም፣ አቅማችንም አልቻለም። የሚረዳንም አላገኘንም። አሁን ይሄንን እንጨት እንግዲህ አውራጅ እሱን ልናደርግ ነው። ስለዚህ አሁን እንጨቱም ሆኖ የቀሩን ነገሮች በጣም በርካታ ሆኖ የተወሰኑ ሰዎች በር ችለውናል፣ መስኮት ችለውናል። ግን መስኮቱም መስታወት ይፈልጋል፣ ፍሬም ይፈልጋል። በሩም መስታወት ይፈልጋል። ከላይም ያለው እንደዚሁ ይፈልጋል። ብሎኬቱም ቀሪ ብሎኬት አለ 3130 ብሎኬት። ከታችም ፊኒሽንግ ይፈልጋል። የመብራት ስራ የኢንስታሌሽን ስራ ይፈልጋል። የፊኒሽንግ ስራ ይፈልጋል። የኛ አቅም በፍጹም በፍጹም ይሄንን ሊያስተካክል የሚችል አቅም ላይ አይደለም። ስለዚህ በሥላሴዎች እንደው በቅዱስ በቅዱስ ሥላሴ በዚህ ተማፀኛቸዋለሁ እግዚአብሔርን የምትፈሩ ምዕመናን ባለሙያዎች አቅም ያላችሁ በገንዘባችሁ በጉልበታችሁ ሰው በማፈላለግ በአይነት፣ በአመዛኙ በአይነት እንድተኩልን ትልስ ቅዱስ እንደዚህ አይነት ቦታ ላይ መቃኝ